እንግዲህ ዛሬ ማርክ ለመጀመሪያ ጊዜ ረእሳም፣ በጣም በጣም ደስ ይላል። እውነት ማርክ፣ እኔ በጣም ደስ ብሎኛል ለአንተ። እውነት ለመናገር ማለት ነው ዛሬ በጣም ነው ደስ ያለኝ። በቃ የማርክና የቸኮሌቷ ፍቅር እውነት ነው። እውነት በጣም ነው ደስ ያለኝ። ምክንያቱም እንዴት ይሄንን ልት ይቻልሽ ልትሉ ትችላላችሁ። ምክንያቱም የብዙዎቹ ሚዲያ ላይ ፍቅር ውሸት ነው ውዶችዬ፣ እና ለዛ ነው ዛሬ ማርክና የቸኮሌቷ ፍቅር እውነቱ መሆኑን ያወቅኩት ከእናቱ ጋር እንግዲህ ስላስተዋወቃት ነው፣ እውነት ለመናገር እና በዚህ አጋጣሚ እውነት መሆኑን አውቅ ያለሁ ማለት ነው። ምክንያቱም ብዙዎቹ የውሸት ነው እና የእነሱ ግን ይኸው ማርክ እውነት። ፈገግ ሰላም፣ እንዴት ናችሁ? አይን አለምነኝ ሁሉ መልካም ነው፣ ሁሉ ሰላም ነው፣ ከኔ ሰላም ነው ያለውላችሁ። ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ ዛሬ እንግዲህ ይላችሁ የመጣሁት ማርክ እና ቸኮሌቷን ነው ማለት ነው እንዴ እናንተ የማርክ ያከስቱ ልጅ ናት እሷ ራሱ አንተ አመረባት እኮ እናንተ ቆንጂ የሆነች እውነት አንዳንዴ እኮ የምሬ ነው የምላችሁ አንዳንዴ ሚዲያ ስትሰሩ በጣም ተጠቃሚ ነው የምትሆኑት እውነት ለመናገር ራሳችሁ እንድትጠብቁ ያረጋችኋል በቃ ብዙ ነገር ያሳያችኋል ሚዲያ እውነት ለመናገር እና በጣም ነው የምታምሩት። እውነት ማርክ እንኳን ደስ አለ የሚስትህና ያንተ ልብስ አንድ አይነት፣ የእህትህና የእናትህ ደግሞ ልብስ አንድ አይነት። በጣም ነው የምታምሩት እውነት ደስ ትላላችሁ፣ ምን ልበላችሁ እና ማርክ እንኳን ደስ ያለ ለዚህ አጋጣሚ፣ ምክንያቱም አንተ ማለት በጣም ጎበዝ እና ብርቱ ነህ። እውነት ብዙ ነገርን ያሳለፍክ ሰውነህና ለዚህ ስለ ደረስክ ደግሞ በጣም ደስ ይላል። እውነት ለመናገር እኔ ደስ ብሎኛል። የምርስ ነገራችሁ በጣም ደስ ብሎኛል። ለዚህ ስለደረሰ ማርክ በጣም በጣም ደስ ብሎኛል። እና እንግዲህ እንዲኸው እየሳመቻት ነው እንግዲህ፣ ቸኮሌቷ የማርክ እናት እኮ ገና ሕጻን ናቸው ወይ መታደል! ልጅ መውለድ ልጅ በልጅነት ነው የሚባልበት ነገር አያቸው አደል ግን አይታቸው አያቸው ልጅ በልጅነት ነው ወይ ይባላል አንዳንዴ እና አሁን የማርክ እናት በጣም ትንሽ ናት። ገና ህጻናት። እውነት ለመናገር ገና ማለት ነው። እና ይህን የመሰለ ሸበላ ድርሳ ህጻናት ገና፣ ደስ ይላል። ይህ ምንድን ነው? ልጅ በልጅነት መውለድ ይጠቅማል፣ አንዳንዴ ለታደለ ሰው ማለት ነው። ለገጠመው ለታደለ ሁሉ ነገር ለተመቻቸለት ሰው ደስ ይላል። የምሬ ነው የምላችሁ። እና እኔ እንጃ ብቻ ደስ ይላል። አንዳንዴ ያው ነገሮች ይመቻችላቸዋል። ባይመቻቹም፣ ያው ጨክ ናቸው። አንዳንድ ሰው ያው ሀብታም ሳልሆን በቃ ቤት ሰርቺ ሁሉን አስተካክዬ ነው መውለድ የምፈልገው የሚልም ሰው አለ። ያ ደግሞ ግን ስህተት ነው የሚመስለኝ። ምክንያቱም ገና ቤት ሰርተን ሀብታም ሆነን ገንዘብ ኑሮን ከዛም በኋላ እንውለርስንን ለርስንን ልጅ ቢጠፋስ ይሄ ነገር አለ። ገባችሁ? እና የብዙ ሰው ሀሳብ ብር ሲኖረን በቃ ብር ሲኖረን ቤት ሲኖረን ከዛ በኋላ ልጃችንን እንወልዳለን ሁሉን ነገር አመቻችተን የሚል ሰው አለ። ይሄ ግን ተገቢ አይደለም። ልጅ በልጅ ያርጋል የሚባል ነገር አለ። ምንም ብትቸገሩም ቢሆን ልጃችሁን ለልጃችሁም ሆን አይጠፋ አይቃ ያቀታችሁም እውነት ለመናገር ማለት ነው ሴት ልጅም ብትሆን ለአመት ወይም ደግሞ ለአመት ለስድስት ወር ነው ብትቸገር ከዛ በኋላ ተነስተ ትሰራለ። ምንም ችግር የለውም። እውነት ለመናገርና ልጅ በልጅነት ነው የሚባለው ነገር አባባል ሳይሆን ትክክል ነው ልላችሁ ፈልጊ ነው ማለት ነው። እና ይህን ለማለት ነው እህታችሁ ብቅ ያልኩት፣ ወዳችኋለሁ፣ አከብራችኋለሁ። እንግዲህ ዛሬ ልዩ ፕሮግራም ነው ያለው የሚመስለኝ። በጣም ነው ደስ የሚል ፕሮግራም ቡታ ጅራ ናቸው ይመስለኛል ደግሞና፣ ልዩ ደስ የሚ ፕሮግራም ይኖራል ብዬ ነው እማስበው። እንግዲህ ቸኩል ማርክ እችን የመሰለች አበባ ሴትን ፈጣሪ ስለሰጠህ እንግዲህ እንኳን ደስ ያለህ። በእውነት መቼ ነው የመሰለች ቆንጆ ሴት ምርጥ ስላገኘ እድለኛ ነው። እግዚአብሔር የውስጥ ያለ ማለት ነው እና አመሰግናለሁ። ባይ ባይ